ፖድካስት እንዴት ናችሁ? ሰላም አሌይኩም። በመጀመሪያ እንዴት ናችሁ? ደህና ናችሁ? እዩት ማለት ነው። ባለፈው አይተን ተቃራኒ መልስለታለሁኝ። በቃ ምንም የማይገጣጥም ጥያቄ መሳይ ተወጀኛለች ምናምን ካለኝ ሌላ የሆነ መልስ ነው የምመልስለት። የሆነ አላደ ዝም ብሎ ግራ ጎኔ ላይ እሱ ካለ ቀኝ ጎኔ ደግሞ ቤተሰቦች ያሉ፣ መሀል ጎኔ ላይ

ሰላም ናችሁ ወይ? እኛ ለና አልሐምዱሊላ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል፣ በአዲስ ጥያቄና መልስ። ባለፈውን የጥያቄ ጥያቄ አዘጋጅቼ ነበረ፣ አይታችኋል። ስልክ እያወራ እናድገኛል፣ ጥያቄ ጥያቄ እንትን ማለት መጨረስ እንኳን መጨረስ አልጀመርኩም። ሲጀመር አንድ ጥያቄ ነው የሆነ እንትን የጀመረው ማለት ነው፣ ስልክ የጀመረብኝ እና እሱ ነው የራሴን ጥያቄ እሱ እንዲጠይቀኝ አድርጌዋለሁ። አዎ ያው ቤተሰብ እሷ ነበረች ትጠይቀኝ የነበረው። ያው አበላሽሁባት፣ ባለፈው እንደዛ ፕራንክ አደረኳት። ከዛ ደግሞ ዛሬ ሽን ስራው ስላት ተናዳ፣ ያው አልጠይቅም ከፈለክ አንተ ገልብ ተጠይቀ ብኛ ብላኛለች። እና ለእኔ ልጠይቀኝ የነበረውን ለእሷ ጠይቃት አለሁኝ። ያው እንግዲህ አሪፍ መልስ እንደምትሰጠኝ ተስፋ አደርጋለሁ። ያው ማለት መመለስ ያለብኝን መልሳለሁ። አሪፍ ይሁን ጥሩ ይሁን አይሆን አላውቅም። እኔ ጥያቄውን እየጨመርኩበትም አለ፣ ዝሮ ገልብጬ እጠይቅሻለሁ፣ ግን አሪፍ አሪፍ መልስ ሚሰጭ። እሺ ኢንሻአላህ ሞክራለሁ። እሺ፣ ወደ ጥያቄያችን እንገባለን። እሺ፣ የራሴ ጥያቄ ነው የጨመረበት አለ። ገልብጬ ገልብጣ ነው ምትገኝ። አዎ። እሺ፣ የመጀመሪያ ጥያቄ ከጓደኞቼ ደስ የሚልሽ ከቅርብ ጓደኞች ማለት ነው። አንተ? ማለት በአስተሳሰቡም ሆነ በቃ ለእኔ ጥሩ ነገር ያስብለታል፣ የምታስቢው ጓደኛ ማነው? እና እሺ ደስ የሚልሽ ጓደኛ አይደለም ከአንተ ጓደኛ ደስ ከልጅሽ እና ከኔ ምረጥ። ጨብትባይ ለእኔ ግዴታ አንድ። እስኪ ጨረ ጥያቄ ልጨርስልሽ። ልጅና ባል ይወዳደራል እንደ ቤተሰብ ማለት በእኔ እኮ ነው ያገኘሽው። እዴ ልጅ እኮ አንተ የእኔ የአካል ክፋይ እኮ ነው፣ ከውስጥ የወጣ እኮ ነው። እንደ እኔስ የአካል ክፋይ ነስኛል ነበር። እኔ እኮ ልጅሽን እኔ መርጫ አይደለም እያልኩሽ፣ ግን ቢያንስ የሆነ መቅደር ድራ አለ አይደለ፣ አንተን የምወደሀለው ልጅሽንም አለ አይደል። ማለት እኔ ማስመስል አልፈልግም፣ ካሜራ ፊት ስለሆነ ነው ገና አሰብሽበት ማለት ምክንያቱም ልጅ እኮ ከውስጥ የወጣ ነው አይደለሽ? እና ማለት ይከብዳል፣ አንተ ለማለት ይከብዳል። ያው አንተ ያው ባዳ ነህ ልጅም ስለሆነ ግን ያንቺ ብቻ ልጅ ቢሆን አልፈታሽም ማለት፣ የእኔም ልጅ ስለሆነ ችግር የለውም። ልጅን ስለመረጥሽ ደስ ብሎኛል። ሶስተኛ ጥያቄ በማግባትሽ ተጽሽ ታውቂያለሽ ማለት እኔ ነው በማግባትሽ አንድ በማግባት ማለት መጸጸት ይሆና ይሆን አላውቅም፣ ግን የሆነ ስሜት ሰምቶኛል። ጋር ምን አይነት ስሜት ያኔ ማለት በሌላ ነገር እንዳታይብኝ ማየት አይቀርም እንዴ? በዚህ ሁኔታ በማግባት ተጸጽቼ፣ ተጸጽቼ አንተም በማግባት በልጅነት የማግባቴ ግን ጸጸታል። ማለት አንደኛ ሰው ሀገር ላይ ነው ያገባሁት። እዚህ በቃ እናደዳለሁ ሳይሆን ሁሉን አደዳለሁ ወይኔ በላቸው ማለት ነው። ያኔ ለምንድን ነው ያገባሁት? ሳስበው ግን ያኔ የጎደለሽ ነገር አለ። ብዙ ነገር ጎሎኛል። አይደለ ለምሳሌ አውቂ አይደለም። ለምሳሌ የሆነ ቦታ ለምህርት ስፈልግ ጓደኞች ጥርቅ ብሎ ሲሄዱ ሊያል አይደለም ታዲያ፣ የማይጠቅምሽ ቦታ ሲሆን ነው የምከለክልሽ ይሆናል። አይደለ ዝሮ ዝሮ በዚህ በዚህ እናድዳለሁ ማለት እኔ ልጅ ነኝ፣ መሄድ እፈልጋለሁ። በቃ ፈልኮት ቦታ መውጣት እፈልጋለሁ። እሱ ደግሞ እሺ አይልም። የትም ቦታ ማለት ነው። እና በዚህ እናደዳለሁ ማለት መጸጸት ከሆነ አላውቅም፣ ግን እንደዚህ ያን ነገር እና እናደደኛል ማለት ጎበዝ፣ እንደዚህ ለከለከ ነገር። ሌላው ጥያቄ ከአርቲስቶች የማግባት እድል ቢኖርሽ ወይ ትምህርት ጥያቄ፣ በጣም የምፈልገው ጥያቄ ከታዋቂዎች ነው፣ ከአርቲስቶች ከታዋቂ ነበረች ማለት ከሚዲያ ሰው በሙሉ ባለና ና ና ከአርቲስት ውስጥ በቃ እኔ ፌመስ ከሚባሉት እኔ የማውቀው ማለት የማግባት እድል ቢሰጠኝ ብዙ ናቸው። አንዱ አንዱ አንዱ ከተባለ አንድ ሰው በጣም ነው የምወደው። እሱ ያውቃል፣ አልበዛም። እሱ ያውቃል። እስከ እና መፈጠርሽ የማያውቅሽ እሱ ያውቃል። አንተ እኔ ያው ለማግኘትም በሚዲያ ምናምን የምሞክር የነበረ አልተሳካልኝም። ከዛ ገባው ላዚም ዛሬ ማነው እሺ? እንትና ማለት ነው። በቃ ማለት እንግዳ ሰው ሀብቲ ሂዲ ማለት ነው። አይ እስከ ዛሬ የምትዩ ግን ሰለሞን ይሄ ነበር የምትዩ፣ እሱ እራሱ እኔም ደስ ይለኛል ስትይ፣ በሱ እንኳን አልቀናም ነበር በሰለሞን ስትይ የሆነ አይድ ነበር። ጆሮ ግን ያው ትንሽ ብቻ አሪፍ ነው። አረ እሺ፣ የእኔ ልከማጎኒ ምንድን ነው? ልከማጎኒ ነኝ። አይዋ እና አይደለም በ በቃ ሰው ሌላ እኔ ደሞ አንቺን መብቴ ማጣት ማልፈልገው

አይ ዝቅ አድርግልኝ። ከቃሪያዎች እኔ የምወደው ሁሱን ነው። ማለት ሁሱን በጣም ነው የምወደው፣ ግን ደግሞ እንደ ቃሪያ ሁሱን ቃሪያ ነው። እንጃ፣ ግን እንደ ቃሪያ ሀፊፍ ሀፊፍ ነው ሁሉ ሰው የወደው። እሺ፣ ቀጣይ ጥያቄ በዚህ ምድር ላይ ማጣት

ምን ያክል ታፈቅደኛለች ማለት ነው? ያኔ ምን ያክል ፐርሰንት በፐርሰንት ላይክ ዩት ባይ ምን ያክል ፐርሰንት ትሰጫለሽ? አርባ ፐርሰንት። ከመቶ ከሆነ አርባ ፐርሰንት ስልሳው የት ሄደ? ከፋፍላለ ቤተሰቦች እንደ ቤተሰብ ለላ ባለም እኮ ዞሮ ግማሽ አንተ አሁን ግራ ጎኔ ነህ። ይ ግራጎኔ ነው የሚባለው። አላቀለሽም፣ ብቻ አላቀለሽም። ግራጎኔን ቀኝ ጎኔ ሁን ነው ዝሮ ባለ ስለዚህ ግራ ግራጎኔ ላይ እሱ ካለ

እረ እባክሽ ሥራ ትያዘኝ እንደ ምንድን ነው አርባ ፐርሰንት ማለት ስልሳ ፐርሰንት ግማሽ እንኳ እኮ አልሰጠችኝም ምን አስበሽ ነው እሺ ያ ሁሉ ቤተሰቤስ ቤተሰቦቼስ ወንድሞቼ እናቴ አባቴ እነሱ የተለየ ሌላ ቦታ አላቸው አሁን ስለ እኔ እናውራለን ምን ያክል ተወች እኛ በብሮ ጠይቄ ነበር እኛን ዘገችሁት ወይስ አንተ ራስህ ነው የጨመርኩት ነው በቃ እንደ እናሴ ወደሀለሁ በጣም ነው እራሴን ከዚህ በላይ ወደሁ የለ ሰላም እንደዚህ ነው ፍቅር የሚገለጹ። እኔ ፍቅር ግን አይቻለኝ። ከዚህ በላይ ያህል ወዳለሁ። ከኔ በላይ ከዚህ በላይ የምወዳትን ያክል ወዳለሁ።